ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁ በሰላማችሁ ይብዛል። ለመሆኑ ቻናል አዲስ ከሆናችሁ አሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውድ እህቶቼ አዲስ በአዲስ ቪዲዮ መጥቻለሁኝ። ይህን እነዚህ እንትኖች ኮስሞቲክሶችን ወደ ሀገር ስትሄዱ ይዛችሁ ሂዱ፣ ውድ እህቶቼ ማለት ነው። ምክንያቱም ሀገር ላይ ልግዛ ብትሉ አንዱ ሻምፖ አስባችሁታል፣ 300 250፣ እንደዛ ነው። አንድ ሻምፖ ማለት ነው እዚህ። ግን በቀላል ብር በቀላል ብር ዛችሁ ገዝታችሁ ብትወስዱ ለብዙ ጊዜ ትጠቀማላችሁ። እንደዚህ ሎሽና ሎሽኖችን አሁን፣ እነዚህ በጣም በጣም ነው የሚጠቅሙት። ወላሂ ነው ብላችሁ፣ ይሄ ክሬም አሁን እኔ ማለት ነው እዚህ ሳጸዳ ስሰራ ምናምን ማለት ነው ክሮሊክሱ፣ ሳሙናው፣ መኑ እጄን ብልሽት ታደርገኝና ማዳም፣ አልነበረኝም። ለሰውዬው ፈራው ነበረ አምጣልኝ ምናምን ልለው ማለት ነው። ከዛ እሷ ከመጣች በኋላ በቃ ምን ምን የለሽም ስትለኝ ነገርኳትና አመጣችልኝ። ይህኑ ሎሽን አመጣችልኝ። ሌላም ያሰዩችሁ ሎሽኖች አሉ፣ እነሱን ገዛችልኝ። ወላሂ ነው ምላችሁ እጅ ልስልስ ነው ያለው። የእውነት ነው ምላችሁ በቃ ማታ ማታ ስገባ ሁላ በቃ እጄ ብታዩ እንደ እንጨት ነው፣ በቃ ድርቅ ይላል፣ አትሉ። ከዛ ይሄን ካመጣችሁ በኋላ እጅን በቃ ልስልስ ግሪ በቃ እንደዚህ። አሁን እነዚህ አይነት ነገሮችን በተለይ መግዛት ምችሉ፣ የምትጠልቡ ማጥለብ ምችሉ። አሁንም ደግሞ ራሳችሁ ደግሞ ወታችሁ መግዛት ምችሉ ልጆች እንደዚህ የፊት ሎሽኖችን። እንደዚህ አሁን ይሄኛው ማለት ነው ይሄ አሁን እንትን ስትገቡ ያያችሁት ታምሌት ላይ ልክ ፊታችሁን እንደዚህ እንትን ካለው የሆነ በቅጽልት ያደርገዋል፣ ፊታችሁን ማለት ነው። የሆነ ቡጉር ነገር ደግሞ የለ የሙቀቱ ሀይል ነው መሰለኝ። ኧረ የኔ ፊት ማለት ነው ወላሂ ነው የምላችሁ። ልክ በንትን በመርፌ እንደተጨቀጨቀ ሰው የሆነ እንደጠቃጠቆ ነው ያለብኝ አፍንጫዬ ላይ በተለይ ማለት ነው። እኔ ስመጣ እንደዚህ ነገር አልነበረብኝም። ከአፍንጫይ ላይ የሆነ ጠቃጠቆ ያለብኝ በመርፌ እንደተጨቀጨቀ ሰው ማለት ነው፣ እና እንደተበሳ ሰው እና ይህን ክሬም ተጠቀምኩኝ እንጂ ትንሿ ማለት ነው። አሁንም ፓፓያ ፓፓያ ሆኖ በትንሹም አለ በትልቁም አለ። ይህ ፓፓያ የሚለው ማለት ነው፣ ብዙ ህቶቹ አንዳንዱ ቶቻቸው እንደው ምንድን ነው ብላቸው የሚጠይቁ አላቸው እና ይላችኋል ማለት ነው። ይሄ ነው የምናመላችሁ። በቃ እጃችሁን በቃ እንደዚህ ጽድት ብላችሁ እጃችሁን እግራችሁን ራሱ ሲያዩ በቅናት ብድ እኮ ነው ሚሉት። እውነቴን ነው። ጽድት ካላችሁ ብድ ነው ሚሉት እነሱ። አብድም ለቀቁ እናንተ ለራሳችሁ ነው ራሳችሁን መጠበቅ። ያው እኔ እስኪናችሁ እንዳይበላላሽ። በተለይ ፊት ፊት ነው ብልልሽ የሚለው ምን እንደሆነ አላቅም። ሞቃቱ ይሆን ምግብ ስለሚሰራ ኔ ብዙ ሰው ምግብ ብዙ ፋሚሊ ብዙ ቤተሰብ የሌለበት ብዙ ምግብ አይሰራም። ትንሽዬ ምግብ ነው የሚሰራው። ግን ይህን ያክል ያበላሻል ብዬ እንትን አላለሁ ማለት ነው እና ውድ ነው እሱ ራሱ። ኮት ጊዜ ገብታችሁ ብትጠይቁ በጣም ውድ ነው። ሻምፖ ራሱ ማለት ነው። በዛ ላይ እኔ እንጃ። ስለዚህ ኮት ስንሄድራቸው ነው ስንበ አሀ ብለን ነው የምንወጣው እንጂ ብዙዎቻችን እስትሄደን ሻምፖ ልንግዛ ሎሽን ንግዛ ይሄን ንግዛ በስንት አንዱ ያደለው ሊሆን ይችላል። ገባችሁ? ያደለው ስላችሁ፣ አዎ እንደዚህ በቃ አላደል ራሳቸውን የሚጠብቁ ብዙዎች ሁሉ ነገር ድል ብድል የሆነላቸው ቤታቸው የተሟላላቸው ሰዎች ናቸው። ካልሆነ በስተቀር ሌላው እንደኔ አይነቱ ወይ በቃ እንደ ባሉት ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። ይሄን ልላችሁ ነው የመጣሁት። ውድ ትሆን ትችቼ ላይክ፣ ሰብስክራይብ አድርጋችሁና አትርሱ። ሰላም አድርጋችሁ